ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን። አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን የምናካፍላችሁ ነው የሚሆነው። ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በተለይ በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ጉዳዮችን እናነሳለን። ከዝውውር ጉዳዮች ጋር በተያያዘም የሚነሱ ጉዳዮች ያሉ እነሱን መረጃዎች እያነሳሳ ነው ቆይታን የምናደርግ አድርገው ፉአድ ባህሩ የዛሬውን ፕሮግራም እየመራሁ ደግሞ ከናንተ ጋር ቆይታን አደርጋለሁ። አብራችሁኝ የምትቆዩ ቪዲዮችንን ላይክ እያደረጋችሁ እንዲሁ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ የምትቆዩ ነው፣ በአክብሮት የሚጋብዘው። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። የቸልሲን ጉዳዮች በማስቀደም ነው የምንጀምረው። ጆኖቢ ሚካኤል በፖድካስቱ ላይ አንድ ሀሳብን ሰጥቷል። ቸልሲ ሮናልዶን ያስፈርመው ሲል ነው ጆኖ ቢሚኬል የተናገረው። የቀድሞ ናይጄሪያዊ የቸልሲ ተጫዋች የሆነው ጆኖ ቢሚኬል ክሪስቲያኖ ሮናልዶ ቸልሲን እንዲቀላቀል መክሯል። ቼልሲ የፊት መስመር አጥቂ ያስፈልገዋል፣ ክሪስቲያኖ ሮናልዶ ቢፈርም ደግሞ ጥሩ መፍትሄ ይሆናል ሲል ነው ጆን ኦቢ ሚኬል ተናገረው። አክለውም ክሪስቲያኖ ሮናልዶ በዓለም ክለቦች ዋንጫ ውድድር መመልከት ምርጥ ነገር ይሆናል በማለትም ነው አስተያየቱን የሰጠው። በዚህ ወር በአልናስር ያለው ኮንትራቱ የሚጠናቀቀው ሮናልዶ እስካሁን ድረስ በክለቡ እንግዲህ ውሉን እንዳላራዘመ የሚታወቀ ነው። ወደ ተለያዩ ክለቦች ሊያመራ ይችላል የሚሉ መረጃዎችም ሲወጡ ነበር። ነገር ግን አሁን ላይ ምናልባት ክለቡ የተሻሉ ተጫዋቾችን አምጥቶ ለዋንጫ የሚፎካከር ቡድን ለመስራት እንደሚችል ሊያሳየ ስለሚፈልግ በቀጣይ እንግዲህ ትልልቅ ከዋክብቶችን አምጥቶ በዚህ ቡድን ላይ ሊያቆየው እንደሚችል የሚያሳዩ መረጃዎች እየወጡ ነው የሚገኙት ነገር ግን አሁንም ቢሆን የክሪስቲያኖ ሮናልዶ ና የአልናስር ጉዳይ ግን ምንም ከእልባት የተደረሰበት ጉዳይ እንዳልሆነ የሚያሳዩ መረጃዎች ናቸው በስፋት እየወጡ የሚገኙት ሮናልዶ አሁንም ቢሆን ዋንጫዎችን ማሸነፍ እንደሚፈልግ ነው ለአልናስር ሰዎች የተናገረው ስለዚህም ደግሞ ከቼልሲ ጋር ስሙ እየተያዘ እንደሚገኝ ይታወቅ ነበር ጆኖቢ ሚኬል ይህን ነገር እንግዲህ ለቼልሲዎች ጠቆም አድርጓል ቼልሲ አጥቂ ማስፈረም የሚፈልጉ ከሆነ ሮናልዶን ያስፈርሙት በአለም ዋንጫ ላይ ይህንን ተጫዋች መመልከት አስደሳች ነው ሲልም ጭምር ነው የተናገረው የሞካይሎ ሙድሪክ ቁጥር ለኮል ፓልመር ተሰጥቷል። ቸልሲ የቡድኑን አስር ቁጥር ማሊያ ለእንግሊዛዊው የፊት መስመር ተጫዋች ኮል ፓልመር መስጠታቸውን ነው ይፋ ያደረጉት። የአስር ቁጥር ማሊያ ከዚህ በፊት ዩክሬናዊው የፊት መስመር ተጫዋች የነበረው ሞካይሎ ሙድሪክ ሲለብሰው እንደነበር የሚታወስ ነው። ሙካይሎ ሙድሪክ አበረታች ነገሮችን ተጠቅሟል በሚል ከእግር ኳስ ታግዶ እንደሚገኝ ይታወቃል። የቡድኑ አዲሱ ፈራሚ ሊያም ዴላፕ የዘጠኝ ቁጥር ማሊያን ይሆናል። ነገር ግን አስር ቁጥር ማሊያን ከሙካይሎ ሙድሪክ በመውሰድ አሁን ላይ ለኮል ፓልመር እንደሰጡት የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቼልሲዎች በሌሎች ቦታዎች ላይም ተጫዋቾችን ለማስፈረም በትልቁ እንቅስቃሴዎችን እያደረጉ ይገኛሉ። በተለይ ደግሞ ጄሚ ባይኖ ጌቲያንስን ለማስፈረም በትልቁ ሙከራዎችን ማድረጋቸው እየቀጠለ ይገኛል። የሙካይሎ ሙድሪክ እገዳ ላይ መሆን፣ የጄደን ሳንቾ ወደ ዋናው ክለቡ ማንቸስተር ዩናይትድ መመለሱ፣ ፔድሮ ኔቶ እንደተጠበቀው ወጥ አቋም አለማሳየቱ እና ሌሎችም ተጫዋቾች በዛ ቦታ ላይ የሚጫወቱ ተጫዋቾች አንዳንድ እንግዲህ አሉታዊ ነገሮች ስላላቸው ቼልሲ በዛ ቦታ ላይ ሆነም ራሱን ማጠናከር ይፈልጋል። እንግሊዛዊውን ታዳጊ ጄሚ ባይኖ ጌቲያንስን ደግሞ ከቦሪሲያ ዶርትመንድ ማስፈረም ትልቁ ኢላማቸው እንደሆነ ነው መረጃዎች እያሳዩ የሚገኙት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሰ ስዊድናዊው ግብ አስቆጣሪ ቪክተር ዮከርሽ ማንቸስተር ዩናይትድን እየጠበቀ ነው የሚሉ ግምቶች አሁን ላይ እየወጡ ይገኛሉ። ቪክተር ዮከርሽ የማንቸስተር ዩናይትድ ዋነኛ ተቀዳሚ የዘጠኝ ቁጥር ቦታ ኢላማ እንደሆነ እየተነገረ ይገኛል። ነገር ግን ይሄ ዝውውር ሊፈጸም የሚችለው ማንቸስተር ዩናይትዶች ሌሎች ስምምነቶችን ካጠናቀቁና ሽያጮችን ካከናወኑ ብቻ እንደሆነ እየተገለጸ ይገኛል። ስለዚህ ማንቸስተር ዩናይትድ ቪክተር ዮከርሽን የማስፈረም ትልቅ ፍላጎት እንዳላቸው ነው የሚነገረው። ዩናይትድም እንግዲህ ይህንን ዝውውር እየጠበቀው እንደሚገኝ ነው ነው ዘገባዎች እየጠቆሙ የሚገኙት ሮበን አሞሪ ማሆን ላይ በአጥቂ መስመር ላይ ተጫዋቾችን ማምጣት ይፈልጋሉ ዋነኛ ኢላማቸው ደግሞ የቀድሞ ተጫዋቻቸውን ወደ ቡድናቸው መመለስ እንደሆነ የሚያሳዩ መረጃዎች ናቸው በስፋት እየወጡ የሚገኙት ማንቸስተር ዩናይትድ ብሪያን ምቤሞንም ከብሬንትፈርድ ለማስፈረም የመጀመሪያ ዙር የመክፈቻ ጥያቄን አቅርበዋል የሚል መረጃን ዴቪድ ኦርነስቲን ይፋ አድርጓል። 45 ሚሊየን ፓውንድና ተጨማሪ አስር ሚሊየን ፓውንድ ክፍያን ያካተተ የዝውውር ጥያቄ ነው ለብሬንትፈርድ ማንቸስተር ዩናይትዶች አቅርበዋል የሚል መረጃ የወጣው ማንቸስተር ዩናይትድ ለብሬንትፈርድ ያቀረበው የ45 ሚሊዮን ፓውንድና ተጨማሪ የ10 ሚሊዮን ፓውንድ ዋጋ ብሬንት ፎርዶች ይቀበሉታል ተብሎ አይጠበቅም። እነሱ ከሚፈልጉት ገንዘብ ዝቅ ያለ አቅርቦት እንደሆነም ነው የሚያስቡት። ሆኖም ግን በሁለቱ ክለቦች መካከልም ንግግሮች መካሄዳቸውን እንደቀጠሉ ዳቪድ ኦርናስቲን መረጃውን እያጋራም ይገኛል። ብሬንትፋርድ ከብሪያኒ ቤሞ ዝውውር በትንሹ 50 ሚሊዮን ፓውንድን ክፍያ ይጠይቃሉ ወይም ደግሞ ይፈልጋሉ በትንሹ 50 ሚሊየን ፓውንድ። ዩናይትዶች ደግሞ አሁንም ከለንደኑ ክለብ ጋር ከስምምነት እንደሚደርሱ ከፍተኛ የራስ መተማመን ያላቸው፣ በመጀመሪያ ዙር የቀረበው የ45 ሚሊየን ፓውንድና ተጨማሪ 10 ሚሊየን ፓውንድ ጥያቄ ውድቅ ከተደረገ በኋላ ዩናይትድ ዳግም ሌላ የዝውውር ሂሳብን አካቶ ጥያቄ እንደሚያቀርብ ነው እየተጠበቀ እንደሚገኝ ቤን ጃኮብስ እየዘገበው። ለብሪያኒም ቤሞ ቅርብ የሆኑ የመረጃ ምንጮች እንደተናገሩት ከሆነ ብሬንትፈርድ አሁን ላይ እየጠየቁ ባሉት 70 ሚሊዮን ፓውንድ ላይ በጽኑ አቋም ላይ አይቀጥሉም። ሆኖም ግን ማንቸስተር ዩናይተሮች ለማቲያስ ኩኛ 625 ሚሊዮን ፓውንድ እንደከፈለው ሁሉ ለብሪያኒም ቤሞም ከዚህ ገንዘብ ጋር ተቀራራቢ የሆነ ማለትም ከ62 እስከ 65 ሚሊዮን ፓውንድም ማግኘት እንደሚፈልጉ ነው ፋብሪዚዮ ሮማኖ ነው እየገለጸ የሚገኘው። ብሪያኒም ቤሞ የተለያዩ ክለቦች የዝውውር ጥያቄን ውድቅ አድርጎ ወደ ኦልድ ትራፎርድ መክተም ምርጫው ካደረገ በኋላ ብሬንትፈርዶች ከዚህ ዝውውርም እንግዲህ እየታገሉ በሚገባ መንገድ ላይ እንግዲህ እያስጠናገዱ እንደሆነም ጭምር ነው እየተገለጸ የሚገኘው ተጫዋቹ ዝውውሩን አብዝቶ የሚፈልገው ሲሆን ሕልሙም እውን ይሆን ዘንድ ከፍተኛ ጥረት በማድረግ ላይ እንደሚገኝም የሚያሳዩ መረጃዎች ናቸው የወጡት። ከማንቸስተር ዩናይትድ የተጫዋቹ በጥብቁ የሚፈለግ ነው። ማንቸስተር ዩናይትድ የተጫዋቹን ዝውውር በፍጥነት ማጠናቀቅ ይፈልጋል። ንግግሮችም በቀጣዮቹ ቀናት ላይ ቀጥለው ይደረጋሉ ተብሎ እንደሚጠበቅ ነው። ፋብሪዚዮ ሮማኖ ነው መረጃውን ያጋራው። አይደን ሄቨን ከማንቸስተር ዩናይትድ መቀላቀል ስለምን እንደመረጠ ሲናገርም ዩናይትድ ለወጣት ተጫዋቾች ያለው አመለካከት ነው የሳበኝ፣ ያ ደግሞ አስደሳች አድርጎታል ሲልም ይናገራል። በ2023 የውድድር ዓመት ለታዳጊ ተጫዋቾች ብዙ በመጫወቻ ደቂቃዎችን የሰጠው ቡድን ማንቸስተር ዩናይትድ ነው። በተጨማሪም ደጋፊዎችና በክለቡ ዙሪያ ያሉ በርካታ አስደሳች ነገሮችም ዩናይትድን እንድመርጥ ዘንድም ምክንያት ሆኖኛል ሲልም ጭምር ነው አይደን ሄቨን ሀሳቡን እየሰጠም የሚገኘው በማንቸስተር ዩናይትድ ቤትም እንግዲህ ጥሩ ግልጋሎትን እየሰጠ እንደ ሚገኝ የሚታወቅ ተጫዋች ሆኗል። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተም እናደርስ። የሰሜን ለንደኑ ክለብ አርሰናል የውድድር አመቱን ምርጥ ተጫዋቾቹን ይፋ በማድረግ ላይ እንደሚገኝ ነው እየተገለጸ የሚገኘው። በዚህ መሰረት እንግሊዛዊው የፊት መስመር ተጫዋች የሆነው ቡካዮ ሳካም ሁለተኛ ደረጃን በመያዝ ማጠናቀቅ ችሏል። ስፔናዊው ግብ ጠባቂ ዳቪድ ራያ ደግሞ ሶስተኛ ደረጃን በመያዝ ነው ያጠናቀቀው። የአርሰናል የውድድር አመቱ ምርጡ ተጫዋች በቀጣይ እንግዲህ ይፋ ይደረጋል። በርካቶች ግን ግምቶቻቸውን ለዴክላን ራይስ እየሰጡት ይገኛሉ። እስካሁን ደስ አንደኛው ተጫዋች ይፋ አልተደረገም። ጋብርኤል ማጋሌሽ በቅርቡ እስከ 2030 የሚያቆየውን አዲስ ኮንትራት ይፈርማል። ማጋሌሽ የሳዑዲ ጥያቄዎችን ውድቅ አድርጎ በአርሰናል መቆየት መምረጡም ነው እየተዘገበ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። ጋብሪኤል ማጋለሽ ከሳዑዲ አረቢያ የቀረበለትን ጥያቄ ውድቅ አድርጓል። የሳዑዲ ክለብ በሶስት እጥፍ ደሞዙን ጨምሮ ለማስፈረም ሀሳብ ያቀረቡ ሲሆን ጋብሪኤል ማጋለሽ ግን በሀሳቡ አልተስማማም። ብራዚላዊው ተጫዋች በአርሰናል ቤት እስከ 2030 የሚያቆየውን ውል ይፈርማል ተብሎ እንደሚጠበቅ ነው ዘገባዎች እያሳዩም የሚገኙት። የቪክተር ዮከር ሽን ጉዳይ እንመልከት። የቪክተር ዮከርሽን ጉዳይ ብቻ ሳይሆን ስለ አርሰናል የአጥቂ መስመር ኢላማዎችም እንመልከት። አርሰናሎች እንግዲህ አሁን ላይ የአጥቂ መስመር ተጫዋች ማስፈረማቸው አይቀሬ እንደሆነ በርካቶች የሚናገሩት ጉዳይ ነው። ነገር ግን የትኛውን የአጥቂ መስመር ተጫዋች ያስፈረማሉ፣ እስካሁን ይፋ የተደረገ ነገር የለም። ነገር ግን አብዛኛው ወደ ቤንጃሚን ሼስኮ ያደላ እንደሆነ መረጃዎች ያሳያሉ። ቪክተር ዮከርሽና ወኪሎቹ የሚጠይቁት የደሞዝ ብዛት አርሰናል ተጫዋቹን እንዳያስፈርሙ ምክንያት የሆነ ነው። የቪክተር ዮከርሽ ጉዳይ የተጫዋቹ ተወካዮች 300000 ፓውንድ ነው እንዲከፈለው የሚፈልጉት። ዮከርሽ በአሁኑ ሰዓት በክለቡ ስፖርቲንግ ሊዝበን 39000 ፓውንድ ነው የሚከፈለውና በአርሰናል ቤት ደግሞ ያን ያክል ክፍያ እንዲከፈለው መጠየቃቸው ተገቢነት እንደሌለው ነው የአርሰናል ሰዎች እያመኑ የሚገኙ ስለዚህ ይህንን ዝውውር እንዳያጠናቅቁ ደግሞ ይሄ ነገር በጣም ትልቅ እንቅፋት እንደሆነባቸው ነው እየተገለጸም የሚገኘው። አርቴታ የካይ ሀቨርትስ ትልቅ አድናቂ እንደሆነ ይነገራል። እናም በሚቀጥለው ዓመት የእሱ ቦታ አይነካም ተብሎ ነው የሚታሰበው። አርቴታ በተለይ የቤንጃሚን ሼስኮ አጨዋወትም ከካይ ሀቨርትስ ጋር ስለሚመሳሰል እሱን የመረጠውም ለዚያ እንደሆነ ጭምር እየተዘገበ ነው። መረጃዎቹ የሚያሳዩት አርሰናሎች ከቪክተር ዮከርሽ ይልቅ ቤንጃሚን ሼስኮንም እንዲሁ ይመርጣሉ ተብሎ ይታሰባል። ነገር ግን የቤንጃሚን ሼስኮ ዝውውር ከሚታሰበው በላይ በጣም ከባድ ሊሆን እንደሚችል ይታመናል። ስፖርቲንግ ሊዝበን ቪክተር ዮከርሽን እንደሚለቅ ስላሳወቀ አዲስ አጥቂ

እንግዲህ ወደ ገበያ ወጥተዋል። የዝውውር ዋጋውም 65 ሚሊዮን ዩሮ አካባቢ ይሆናል ተብሎ ነው የሚታሰበው። ቪክተር ዮከርሽ ወደ ፕሪሚየር ሊጉ ቢመጣም በፍጥነት ተጽዕኖ ሊፈጥር እንደሚችል የሚታምናል። ቤንጃሚን ሼስኮ ደግሞ ተሰጦ ኖሮት፣ ነገር ግን ፕሮሰስ የሚፈልግ አይነት አጥቂ ነው። ለዚህ ነው እንግዲህ አርቴታ ቤንጃሚን ሼስኮን ለማስፈረም እንደመረጠ የሚያሳዩ መረጃዎች እየወጡ የሚገኙት። አርሰናል ከዚያ በተጨማሪ ግን በአጥቂ ቦታዎች ላይ ሞርጋን ሮጀርስንም በዝርዝራቸው ውስጥ አካተውታል የሚል መረጃ እየወጣ ይገኛል። ሌሎች አማራጮችም አሉ። ኒኮ ዊሊያምስ፣ ሊሮ ሮይሳኔ እንዲሁ ኢጎር ፓሽዮ የተባለ ተጫዋችም እንዲሁ እየተመለከቱ እንዳሉ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኙ የሚጠቁመው። ሌላኛው ከአርሰናል ጋር የምናነሳው ጉዳይ አርቴታ ማስፈረም የሚፈልጋቸው ተጫዋቾች የተለያየ ቦታ መጫወት የሚችሉ ወይም ደግሞ ቨርሳታይል የሆኑ አይነት ተጫዋቾች፣ እንዲሁ ደግሞ ሊጉን በደንብ የለመደ እና የሚያውቀው ተጫዋች እንዲመጣ ለአመራሮቹ ማሳወቁ ጭምር ነው ዘገባዎቹ እየጠቆሙ የሚገኙት። ሊቨርፑልን ደግሞ እንመልከት። አሌክሲ ማካሊስተር ይናገራል። የየርገን ክሎፕ እዳ አለብኝ ሲል የተናገረው አርጀንቲናዊው የሊቨርፑል የመሀል ሜዳ ተጫዋች የሆነው አሌክሲ ማካሊስተር የአሰልጣኝ የርገን ክሎፕ ትልቅ አክብሮት እንዳለው ይናገራል። አሰልጣኝ የርገን ክሎፕ ለሊቨርፑል እንድጫወት እድሉን ስለሰጡኝ ውለታቸው አለብኝ ሲልም ነው አሌክሲ ማካሊስተር የተናገረው። በቀጣይ ህልሜ የአውሮፓ ቻምፒየንስ ሊግ ዋንጫ ለማሸነፍ ነው ሲልም ነው ማካሊስተር ሀሳቡን እየሰጠም የሚገኘው። ሊቨርፑል የባርሴሎናን ጥያቄም ውድቅ አድርጓል። የመርሴሳይዱ ክለብ ሊቨርፑል ባርሴሎናን ሉዊስ ዲያዝን ለማስፈረም ያቀረበውን የእንነጋገር ጥያቄም ውድቅ ማድረጋቸው ነው እየተገለጸ የሚገኘው። ባርሴሎናም ትናንትና ሊቨርፑልን ማነጋገራቸው ሲገለጽ ሊቨርፑል በበኩሉ ተጫዋቹ ለሽያጭ አይቀርብም በማለት ማሳወቃቸው ነው ዘ አትሌቲክ የዘገበው። የፕሪሚየር ሊጉ ሻምፒየን ሊቨርፑል ሃያኛ የሊግ ዋንጫውን ሲያሳካም ጉል አስተዋጽኦ የነበረው ሉዊስ ዲያዝን ማቆየት እንደሚፈልጉ ነው የሚነገረው። ሊቨርፑል ሉዊስ ዲያዝን በጥሩ ተጫዋች መተካት የሚያስችል የዝውውር ሂሳብ እስካልቀረበ ድረስ ለመነጋገር ፍቃደኛ እንደማይሆኑ ነው የጠቆመው። ባርሴሎና የቀኝ የፊት መስመር ቦታውን ለማ የሚያጠናክረም እንቅስቃሴ ላይ መሆናቸው ነው እየተገለጸ የሚገኘው። አልናስረም በእቅራቸው ውስጥ ልዊስ ዲያስ ስላለ በቅርቡ ወደ ሊቨርፑል እንደሚቀርቡ ይጠበቃል። ባርሴሎና በእነሱ ዝርዝር ውስጥም ዲያዝ አለ። ነገር ግን እንደ ዲያዝ ያለ ተጫዋች ማስፈረም በገንዘብ ረገድ ለነሱ በጣም ከባድ ሆኗል። ሊቨርፑል ዲያዝን በተለመደው የዝውውር ክፍያ ለመሸጥ አያስቡም። ለሁሉም ወገኖችም ጥሩ ሀሳብ መሆን ያለበት፣ አለበለዚያ ግን በቀጣዩ የውድድር ዘመን ሊቨርፑሎች በዲያዝ ለመቀጠል በጣም ደስተኞች እንደሆኑ ነው ፋብሪሲዮ ሮማኖ ጭምር እየተናገረ የሚገኘው። ስለ ፍሎሪያን ቬርትስ የተለያዩ መረጃዎች እየወጡ ይገኛሉ። ድርድሩ በቀጣዩ ሳምንትም ቀጥሎ እንደሚደረግ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስቴቨን ጄራርድ ፍሎሪያን ቬርትስ ሊቨርፑልን ስለመቀላቀሉ ተጠይቆ ምላሹን ሰጥቷል። እኔም ስለ ፍሎሪያን ቬርትስ ወሬ ሰማሁኝ። እሱ ጥሩ ችሎታ አለው። እናም ሻቪ አሎንዞ ለሌቨርኩዘን ጥሩ ስራን ሰርቷል። እናም ብዙ ሰዎች ደግሞ ወደፊት ድንቅ ፊርማና ተሰጦ እንደሚሆን ነግረውኛል። ስለዚህ ሊቨርፑል ለሱ ትክክለኛው ቦታ ነው ብዬ ማሰባለው ሲል ነው ስቲቨን ጄራርድ የተናገረው። ሌላኛው ሚኬል ኤድዋርደስ እና የሊቨርፑል መልማዮች ደግሞ ቡርኖ ፍሎሪያን ቬርትስን ገና በኮሎኝ እንግዲህ ወጣት ቡድን ውስጥ በነበረበት ጊዜ በ2020 ወደ ሊቨርፑል ለማምጣት እቅዱ ነበራቸው እናም ከዚያ ጊዜ ጀምሮ ከተጫዋቹ ቤተሰብ ጋርም ግንኙነት እንዳደረጉ ጭምር የጀርመኑ ሚዲያ ቢልድ እየዘገበ ይገኛል። ስለዚህ ተጫዋቹ አሁን ላይ ብቻ ከሊቨርፑል ጋር የተገናኘ አይደለም። ያኔ በኮሎኝ ታዳጊ ቡድን ውስጥ በነበረበት ጊዜም ሊቨርፑል ይህንን ተጫዋች ይመለከተው እንደነበር የሚያሳዩ መረጃዎች ናቸው አሁን ላይ በስፋት እየወጡ እንደሚገኙ ዘገባዎቹ እየጠቆሙ ያሉት። የሊቨርፑል የተጫዋቾች ጉዳት ካለፈው አመት ጋር ሲነጻጸር በ64 ነጥብ 3 በመቶ ቀንሷል ተብሏል። በመጀመሪያው የውድድር ዘመን በአርነስሎት በሊቨርፑል ተጫዋች ላይ በደረሰ ጉዳት ምክንያት ያመለጣቸው ጨዋታዎች ቁጥር በአስደናቂ ሁኔታ በ64 ነጥብ 3 በመቶ ቀንሷል። በየርገን ክሎፕ በመጨረሻው የውድድር ዘመን ሊቨርፑል በጉዳት ቀውስ ውስጥም ገብተው የነበረ ሲሆን፣ በተጫዋቾች ላይ ጫና በመፍጠር ቡድኑ አቋሙ ጠፍቶበት የውድድር ዘመኑ አስከፊም አድርጎታል። በዚህ የውድድር ዘመን 22 ተጫዋቾች በጉዳት ቢያንስ አንድ ለመግባት ያመለጣቸው ሲሆን በአጠቃላይ 362 ጨዋታዎች ሊያመልጣቸው ችሏል። ይህም ለአርነስ ሎትና ለሰራተኞቹ መሻሻልም ግልጽ የሆነ መነሻ ነጥብ ነው። በያዝነው የውድድር ዘመን በአርኔስ ሎት ቡድን በሊግ ሻምፒዮናት አጅቦ አንድ ወይም ደግሞ ከዚያ በላይ ጨዋታዎች ሊያመልጣቸው የተገደዱት 11 ዋና ዋና ተጫዋቾች ብቻ ሲሆኑ ይህም በአጠቃላይ 129 ያመለጣቸው ጨዋታዎች ነበሩ። በጣም እንግዲህ ብዙ ጨዋታዎች ያመለጡት ጆ ጎሜዝ ነው፣ 24 ጨዋታዎች፣ እናም ኮነር ብራድ ላይ ደግሞ 19 ጨዋታዎች በጉዳት ምክንያት እንዳመለጣቸው ይነገራል። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ኤደርሰን ማንቸስተር ሲቲን የመልቀቅ እድሉ እውነት እንደሆነ እየተገለጸ ይገኛል። ማንቸስተር ሲቲዎች ከፓሪስ ሳን ዠርሜን ጋር ያለው ኮንትራት አንድ አመት የቀረው ዶናሩማን እና ዲዮጎ ኮስታን የማስፈረም ፍላጎት እንዳላቸው ፋብሪዚዮ ሮማኖ ይገልጻል። ስለዚህ ኤደርሰን ሞራይስ ለቆ ሊወጣ እንደሚችል ይታመናል። ባለፈው የጥር ተጫዋቾች የዝውውር መስኮትም ተጫዋቹ ከሳዑዲ ፕሮሊ ክለቦች ጋር ተስማምቷል የሚሉ መረጃዎች ጭምር ሲወጡ እንደነበር የምናስታውሰው ነው። ነገር ግን ተጫዋቹ በማንቸስተር ሲቲ ቆይቷል። አሁን ላይ ግን በክረምት የተጫዋቾች የዝውውር መስኮት ከክለቡ ሊለቅ እንደሚችል የሚያሳዩ መረጃዎች ናቸው በስፋት እየበጡ የሚገኙት ሻቪ አሎንዞ ሮድሪ በ2026 ወደ ሪያል ማድሪድ ለማዘዋወር እየተዘጋጀ ነው የሚል መረጃ ወጥቷል። አሁን ያለው የማንቸስተር ሲቲ ኮንትራት 2027 ላይ የሚጠናቀቅ እንደሆነ ኤል ኮንፊዴንሺያል መረጃውን አጋርቷል። ሪያል ማድሪዶች በተለይ ሻቪ አሎንዞ በ2026 ይህንን ስፔናዊ የአማካይ ስፍራ ተጫዋች ማምጣት ይፈልጋል። ፔፕ ጓርዲዮ ላይ ይናገራል። ሁልጊዜ ጥሩ ተጫዋቾችን ስጠኝ ይላለሁ። የተቀረው ምንም አይደለም። ጥሩ ተጫዋቾች መላመድ ና ማስተካከል ይችላሉ። እንቅስቃሴዎቻቸው ስልቶችን፣ ወይም እኛ አሰልጣኞች ለተጫዋቾች የምንነግራቸው ነገሮች ወዲያውኑ ያስተካክላሉ። ጥሩ ተጫዋቾች በተለይም ወደ አንፊልድ፣ ቤርናቢው፣ ካምፕኑ ወይም ሌላ ስቴዲየም ከአቅሜ በአቅሜ እጫወታለሁ ካሉ ይህ ከዋና ተጫዋቾች ጋር ያለው ልዩነት ነው። እችላለሁ ወይም አደርገዋለሁ ሲሉ ግን ያደርጉታል። ይሄ ነው ልዩነቱ ሲልም ጭምር ነው ፔፕ ጓርዲዮ ላይ ተናገረው። ራያን ቸርኪ የማንቸስተር ሲቲን ዝውውር ከመጪው ማክሰኞ በፊት እንዲጠናቀቅ ይፈልጋል የሚል መረጃ እየወጣ ነው። ቲጃኒ ራይንደርስ ይናገራል፣ ዘመናዊ አማካይ ተጫዋች ነኝ ብዬ አስባለሁ። ከቦክስ ቱ ቦክስ በሚደረገው ጨዋታ ላይም እሳተፋለው። ይህ ዘመናዊ እግር ኳስ በጣም የሚፈልገው ነው። ከጉዳት ነጻ ተጫዋች ነኝ ብዬ አስባለሁ። ይህ ደግሞ ትልቅ ጥቅም ነው። እድለኛ ነኝ፣ ምክንያቱም ሁልጊዜም እንደዚህ ነበርኩኝ። ለረጅም ጊዜ እንዲህ እንደምቀጥልም ተስፋ አድርጋለው። በማንቸስተር ሲቲም የተሟላሁ አማካይ ሆናለሁ ብዬ አስባለሁ ሲልም ጭምር ነው ኔዘር ኔዘርላንዳዊው ቲጃኒ ራይንደርስ የተናገረው በሲቲ ቤት ዛሬ ከሰማናቸው መረጃዎች መካከል አንደኛው። ማንቸስተር ሲቲ ራያን አይት ኑሪን ለማስፈረም ከወልቭስ ጋር ከስምምነት ደርሰዋል። ማንቸስተር ሲቲ ተጫዋቹን በዛሬው ዕለትም በነገው ዕለትም ከቡድኑ እንግዲህ እንዲወጣና የሕክምና ምርመራውን እንዲያጠናቅቅም ለአልጄሪያ እግር ኳስ ማህበረም ደብዳቤ መላካቸው ጭምር እየተነገረ ነው። ሪያን አይት ኑሪ እንግዲህ ከአልጄሪያ ብሔራዊ ቡድን ካምፕ እንዲወጣ ፍቃድ ተሰጥቶታል። በተጨማሪም ደግሞ ከሩዋንዳ ጋር በሚደረገው የወዳጅነት ጨዋታ ላይም እንደማይኖር ጭምር ነው እየተገለጸ የሚገኘው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳም። ሻቪያሮን ዞና ልዊስ ኤንሪኬ ፍራንኮ ማስታንቱኖን በስልክ አዋርተውት አለሚል መረጃ እየወጣ ነው። ነገር ግን የሻቪያሮን ዞ የስልክ ጥሪ የበለጠ ውጤታማ ነበር፣ እናም በጣም ወሳኝ ንግግር ነበር። በዚህም የወኪሎቹ ሀሳብና የተጫዋቹ ፍላጎት ለሪያል ማድሪድ ቅርብ እንደሆነ ጭምር ከአንዴናሴር መረጃውን አጋርቷል። ከዓለም የክለቦች ዋንጫ በኋላ ሪያል ማድሪድ ኒኮ ፓዝን ለመግዛት ምርጫውን ይወስናል ወይም ደግሞ መግዛት ካልፈለገም ውሳኔውን አስተላልፋል። ነገር ግን ማድሪዶች ተጫዋቹን ለመግዛት ከወሰኑ ስምንት ሚሊዮን ዩሮ ማውጣት የግድ እንደሚላቸው ነው መረጃዎቹ እያሳዩ የሚገኙት። ሪያል ማድሪድ እና ቤኔፊካ በአልቫሮ ፈርናንዴዝ ካሬራስ ዝውውር ላይ ከስምምነት ለመድረስ ተገናኝተዋል። ተጫዋቹ የሚፈልገውን የሪያል ማድሪድ መቀላቀል ብቻ እንደሆነ ነው ፋብሪሲዮ ሮማኖ መረጃውን እያጋራ የሚገኘው። አልሂላል አዲስ አሰልጣኝ ሾመዋል። የሳኡዲ ፕሮሊ ክለብ አልሂላል የቻምፒየንስ ሊግ የፍጻሜ ተፋላሚውን ኢንተር ሚላን አሰልጣኝ የነበሩትን ሲሞኔ ኢንዛጊን ብሌያ የክለቡ ኃላፊ በማድረግ ሾመውታል። ጣሊያናዊ በአሰልጣኝ ሲሞኔ ኢንዛጊ ለሁለት ዓመታት ክለቡን በኃላፊነት የሚመሩ ሲሆን ስራቸውንም በዓለም ክለቦች ዋንጫ ላይ ጀምራሉ። የመጀመሪያ ጨዋታቸውንም በሃርድ ሮክ ስቴዲየም ከሪያል ማድሪድ ጋር እንደሚያደርጉ ነው የሚጠበቀው። አሰልጣኙ ከስምምነቱ በኋላ በሰጡት አስተያየት የክለቡ ትልቅ ታሪክም ይህንን እንግዲህ አዲስ ፈተና እንዲቀበል ምክንያት ሆኖኛል ሲሉም ነው የተናገሩት። አልሂላል ክለብ እንግዲህ በሳዑዲ ሊግ ስኬታማው ክለብ ሲሆን 19 የሊግ ዋንጫዎችንም ማንሳት የቻለ ክለብ ነው። የሳዑዲ ሊግ ጠንካራ ነው ብለዋል። አይቨንቶኒ ቶኒ እንግሊዛዊው የፊት መስመር ተጫዋች አይቨንቶኒ ቶኒ ለሶስት ዋና በስት መጠራት አልነበረበትም። የሚል ትችት መቅረቡ ተገቢ እንዳልሆነ የተናገረው አይቨንቶኒ ቶኒ ወደ ሳዑዲ አረቢያ ሊግ ካመራ ወዲህ ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ጥሪ እንደቀረበለት ይታወሳል። ግብ ያስቆጠርክና የሚጠበቅብህን ኃላፊነት እየጦ ወጣ ከሆነ የትም ብትጫወት መመረጥ አለብህ ሲል አይቨን ቶኒ ይናገራል። አንዳንድ ሰዎች ምንም ጨዋታ ሳያዩ እንግዲህ ተቻሉ የሚለው አይቨን ቶኒ ከመፍረዳቸው በፊት ግን ጨዋታ ሁኔታዎቹን እንዲመለከቱ መክራቸዋለሁ ብሏል። የሳዑዲ አረቢያ ሊግ በጣም ጠንካራና ምርጥ ተጫዋቾችን የያዘ ሊግ ነው ሲል ይናገራል። አሰልጣኝ ቶማስ ቶኸል ምርጥ አሰልጣኝ ነው፣ በምርጥ ክለቦችም ሰርቷል። ዋንጫ እንዴት ማሸነፍ እንደሚቻልም ያውቅበታል ሲል ነው አይቨንቶኒ ጨምሮ የተናገረው ኒውካስልን መቀላቀል ትልቅ እርምጃ ነው ብለዋል። ስፔናዊ ወጣት የፊት መስመር ተጫዋች አንቶኒዮ ኮርዴሮ የሪያል ማድሪድና የባርሴሎና ጥያቄን ውድቅ በማድረግ ኒውካስል ዩናይትድን ተቀላቅሏል። የኒውካስል ዩናይትድ በማላጋ ውሎ የተጠናቀቀውን ተጫዋቹን የስፔኑን ኃያል ክለቦችን ረጥተው በነጻ ማስፈረም መቻላቸው የሚታወስ ነው። ለኒውካስል ዩናይትድ የአምስት ዓመታት ኮንትራት የፈረመው የ18 ዓመቱ ኮርዴሮ በሚቀጥለው የውድድር ዓመትን በውሰት እንደሚሰጥ ይጠበቃል። ከፊርማ በኋላ አስቴቱን የሰጠው ኮርዴሮ እዚህ መሆን ክብርና አስደሳች ነገር ነው ሲልም ይናገራል። ኒውካስል ዩናይትድን መቀላቀል ትልቅ እርምጃ ነው፣ ለዚህ ነው እዚህ ያለሁት ሲልም ነው ኮርዴሮ የተናገረው። የዓለም ክለቦች ዋንጫ ትኬት ፈላጊ አጥቷል። ፊፋ ለመጀመሪያ ጊዜ በአሜሪካ የሚካሄደውን የዓለም ክለቦች ዋንጫ ውድድር ትኬት በቂ ፍላጎት አለማግኘቱን እንግዲህ ተዘግቧል። ይህንን ተከትሎ እንግዲህ ፊፋ ለሁሉም ጨዋታዎች ላይ የመግቢያ ትኬት ዋጋም በ16 በመቶ እንዲቀንስም ከውሳኔ መድረሱ ነው እየተገለጸም የሚገኘው ፊፋ የውድድሩ የመክፈቻ ጨዋታ የኢንተር ማያሚና የአልአህሊ ጨዋታ ትኬት ለሁለተኛ ጊዜ በመቀነስ ወደ 55 ዶላርም ማውረዱ የሚታወስ ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ መልካም ምሽት እንዲሆንላችሁም ም የሚጀምር ነው በአክብሮት የምመኘው።